ተራ ባላለው ከወረዳ አራት ነው እና በግብርና ነው የምንተዳደረው። ይሄን መጥተው እንትን ካሉ በኋላ በጣም በግብርና ጥሩ እየተንቀሳቀስ ያለ ነው። ከራሳችን አልፈን ለሰው ያው እንሸጣለን። በእንቁላልም አለን እንቁላሉንም እየሸጥን እንጠቀማለን። ያው ትንሽ ያለብን ነገር ያው የመኖ ችግር ነው። መኖ ትንሽ ይከብዳል። አንድ ኪሎ በሰማንያ አምስትም በሰባ አምስትም ነው እየገዛ ነው ያለ ነው። እሱ ነው። በተረፈ በግብርና በጣም ጥሩ ነው እየተንቀሳቀስን ያለ ነው። ከራሳችን አልፎ እንሸጣለንም፣ እንበላለን ለቤተሰቦቻችን እያደረግን ያለ ነው። ጀመር አንድ አራት አመት ይሆናል ከጀመር ውጤታማነቱ እንደታየዋለች በጣም ጥሩ ነው። ውጤታማ ነው። በጣም እናተርፍበታለንም ለራሳችን እንትን እያለ እየተንቀሳቀስን ያለ ነው። በጣም ጥሩ ነው። በአስተዳደሩ ዙሪያ ሰዎች እስካሁን ያገዛቸው ያደረገላቸው እገዛ ምን ይመስላል? ከዛ አሁንስ ምን ይጫል? ክፍለ ከተሞች እየመጡ ያግዙናል። የግብርና ባለሙያዎች መጥተው እንዴት ምን ማድረግ እንዳለብን ስለ ኩፖስ ስለምን እያስተማሩን እንዴት መስራት እንዳለብን በእሱና እንደውም መጥተው እዚህ እንደ ሞዴሉ ላይ ይዘውን ይሄ ግቢ መተው እዚህ ተሰብስበው ብዙ ነገር አድርገንላቸዋል። በዚህ ራሱ ኑ ብለን ጠርተናቸው ሰርተን ከሁሉም ሰላጣውንም ቁስጣውንም ሰርተን የምንሰራው እኛ ይህን ነው የምንጠቀሙ፣ አሰርተን ለሰው እንሸጣለን ብለን እዚህ ጋብዘናቸውን መጥተው ቡና ጠጣዋለን ጠርተ